የፍትህ ስርዓቱን ለማሻሻል እየተተገበረ የሚገኘው የፍትህ ትራንስፎርሜሽን እቅድ ውጤት ያመጣና የተሻለ ቅንጅታዊ አሰራር የታየበት መሆኑን የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገለጹ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረቱ በክልሉ እየተሰሩ ያሉ የፍትህ ማሻሻያ ስራዎች የፍትህ ተደራሽነትን የሚያረጋግጡ ናቸው ብለዋል። የፌዴራል የዳኝነትና የፍትህ አካላት ከፍተኛ አመራሮች የአማራ ክልል ጠቅላይ ፍርድ ቤት የለውጥ ስራዎችን የትራንስፎርሜሽን እቅድ አፈጻጸም ተመልክተዋል። ካሳውን መንጌ ተጨማሪ ያለው። እንደ ሀገር ብሎም እንደ ክልል የፍትህ ስርዓቱን ለማሻሻልና ቀልጣፋና ታማኒነት ያለው አገልግሎት ለመስጠት ለሶስት ዓመታት የሚተገበር በ2016 ዓ ም የፍትህ ትራንስፎርሜሽን እቅድ ታቅዶ ወደ ስራ መገባቱ ይታወሳል። የዳኝነትና የፍትህ ተቋማት እቅዱን ለመተግበርም የተለያዩ ስራዎችን እያከናወኑ ይገኛሉ። የፌዴራል የዳኝነትና የፍትህ አካላት ከፍተኛ አመራሮችም በክልሉ ጠቅላይ ፍርድ ቤት እየተሰሩ ያሉ የለውጥ ስራዎችን ተመልክተዋል። ባለፉት አንድ ዓመት ተኩል የተከናወኑ የፍትህ ትራንስፎርሜሽን እቅድ አፈጻጸም ዙሪያ ውይይት አድርገዋል። ተቋማት ያከናወኗቸው የሚያደርጋቸውን የለውጥ ስራዎች አፈጻጸምም አቅርበዋል። የዳኝነት ስራዎችን ለማሻሻልና ተደራሽነትን ለማረጋገጥ ምቹ የስራ ቦታ የመፍጠርና የዳኝነት ስርዓቱን በቴክኖሎጂ የማስተሳሰር ስራዎችን ጨምሮ የተለያዩ ስራዎች መከናወናቸውን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው ገልጸዋል። ጠቅላይ ፍርድ ቤት በተለይ ከ2017 መጀመሪያ ጀምሮ የነበረውን የትራንስፎርሜሽን እቅድ እንደገና በመከለስ ወደ 11 የሚሆኑ ፕሮጀክቶችን ለይቶ እየሰራ ነው የሚገኘው። እዚህም ሰዎች ባሉበት ቦታ ሆነው በርቀት ክርክር ማድረግ የሚችሉበትን አቤቱታቸውን መዝገብ ለማስከፈት ረጅም ርቀት መሄድ ሳይጠበቅባቸው፣ ሴንተሮች አዘጋጅተን ለምሳሌ በሁሉም አስራ አራቱ ከፍተኛ ፍርድ ቤቶች ላይ የዲጂታላይዜሽን ስራ አጠናቀናል። የፍትህ ስርዓቱን ለማሻሻል ባለፉት አንድ ዓመት ተኩል እየተሰሩ ያሉ የትራንስፎርሜሽን ስራዎች አበረታች መሆናቸውንና ቅንጅታዊ አሰራሮች የታዩባቸው መሆኑን የአምራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ገልጸዋል ህብረተሰቡ እውነት ለመናገር እየፈለገ ያለው ፍርድ ብቻ አይደለም የፈለገው ፍትህ ነው የፈለገው ያንን ፍትህ ለማረጋገጥ እድል ይኖረናል የሚለው ነገር ላይ መቀራረብ መጥቷል እሱ ብቻ አይደለም በሪፖርታችንም እንዳያችሁት የቅንጅት ስራ እየተጠናከረ መጥቷል። የጋራ ፕላትፎርም እንዲኖራቸው ታስበው በእቅድ የተመለሰ እቅዱም እየተገመገመ ምን ውጤት አመጣ የሚለውን ነገር ስናይ ከስፋቱ አንጻር ጎልቶ የወጣ ውጤት ህብረተሰቡ ጋር እንትን ባይልም እኛ ግን ከእቅዳችን አንጻር በገመገም ነው ልክ ለውጦች አሉ። ቅንጅታዊ አሰራሮችን አጠናክሮ በማስቀጠል የቀጣይ ጊዜያት የትራንስፎርሜሽን እቅዱን በተገቢው መንገድ ለመተግበር በትኩረት መስራት እንደሚገባም አፈ ጉባኤዋ ገልጸዋል። ጅምራችን መልካም ነው፣ ገና ግን ብዙ መስፋት፣ ብዙ መስራት የሚጠይቀን ነው። ስለዚህ እኛ እንደ ፍትህ ትራንስፎርሜሽን ኮሚቴ አንደኛ ልንደርስበት ያቀር ነው የሶስት አመት ጉዟችን አለ። ያንን ጉዞ በሂደትም ውስጡ ቢሆን የመጡ ውጤቶች አሉ ግን ጅምር ስራ ነው፣ ብዙ መስራት አለብን። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምረት የፍትህ ትራንስፎርሜሽን እቅዱን ለመተግበር እየተሰሩ ያሉ ስራዎች የፍትህ ተደራሽነትን የሚያረጋግጡ መሆናቸውንና የሚበረታቱ መሆናቸውን ገልጸዋል። በጣም ከፍተኛ ለውጥ ነው ያለው። ትልቅ ስራ ነው የተሰራው። የማስቻያ ቦታዎች ከመታደስም ባለፈ በአሁኑ ወቅት አራት ስማርት ኮርት ሩሞች ስራ ለመጀመር ደርሰዋል። ይህ ትልቅ ለውጥ ነው። እንግዲህ የሚካሄደውን የዳኝነት ስራ ግልጽ ያደርገዋል፣ ተገማች ያደርገዋል፣ ሰዎች እንዲተማመኑበት ዋስትና እንዲኖራቸው ያደርጋል። ስለዚህ ትልቅ ነገር ነው፣ እንደ ትልቅ ስራ ነው የምናየው። ከዛ በተጨማሪ ተደራሽነትን ከማረጋገጥ አንጻር ህብረተሰቡ ካለበት ሆኖ አገልግሎቱን እንዲያገኝ ለማድረግ የሚያስችል ስራ በጥሩ ክንውን ላይ እንዳለም አይተናል። እንደ ሀገር የፍትህ ስርዓቱን ለማሻሻልም የተለያዩ ስራዎች እየተሰሩ መሆኑን አንስተዋል። የፌዴራል ጠቅላይ ፍርድ ቤት የክልሉን የፍትህ ተደራሽነት ለማረጋገጥና የፍትህ ስርዓቱን ለማሻሻል በሚሰሩ ስራዎች ድጋፍና ክትትል እንደሚያደርግም ገልጸዋል።